ሰላም ጤና ስጥልን ውድ አድማጮች እንደምን አላችሁ? የሰዓቱ ዜና አቀርባለሁ። በቅድሚያም ዋና ዋናዎቹ በናይጄሪያ አንዲት ሴት አጥፍቶ ጠፊ በፈጸመችው የቦምብ ጥቃት ሀያ የጸረ እስላማዊ ጅሃድ ታጣቂዎች መገደላቸውን ተሰማም በጥቃቱ 18 መቁሰላቸውንና የሞቱ ሰዎች ቁጥር ከፍ ሊል እንደሚችል የሀገሪቱ ፖሊስ አስታውቋል። እስራኤል ኢስፋሃን የሚገኘውን የኢራን የኒውክሌር ማብለያ ተቋም ላይ ጥቃት መፈጸሟን የኢራን መገናኛ ብዙሃን ዘገቡም። እስራኤል በተቋሙ ላይ ጥቃት ብትፈጽምም ምንም አይነት ሰዎችን ሊጎዳ የሚችል ኬሚካል አለመፍሰሱን አክሏል። ይህ በእንዲህ እንዳለ የእስራኤል አየር ኃይል ቆም በተባለች የኢራን ከተማ ባካሄደው ድብደባ የእስላማዊ አቤታዊ ዘብ አንደኛው ክንፍ የሆኑት የታጣቂዎች ቡድን ሁለት አዛዦች መግደሉን የሀገሪቱ መከላከያ ሚኒስቴር አስታውቋል። የሩሲያው ፕሬዚዳንት ቭላድሚር ፑቲን ኢራን የኒክሌር የጦር መሳሪያ ስለማምረቷ ምንም አይነት ተጨባጭ ማስረጃ እንደሌለ ለእስራኤል ደጋግመን ነግረናታል አሉም። ፕሬዚዳንቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅትም ምንም ማስረጃ እንደሌለው አክለዋል። ሩሲያ በማዕከላዊ የዩክሬን ግዛት ፈጸመችው በተባለ ጥቃት የኃይል መሰረተ ልማቶችን ማውደሟን የአካባቢ ባለስልጣናት አስታወቁም። በጥቃቱ አንድ በአካባቢው የነበረ ሰውም ቆስሏል ተብሏል። ዜና በዝርዝር በናይጄሪያ አንዲት ሴት አጥፍቶ ጠፊ በፈጸመችው የቦምብ ጥቃት ሀያ የጸረ እስላማዊ ጅሃድ ታጣቂዎች መገደላቸው ተሰማም። በጥቃቱ 18 መቁሰላቸውንና የሞት ሰዎች ቁጥርም ከፍ ሊል እንደሚችል የሀገሪቱ ፖሊስ አስታውቋል። ቦኮ ሐራም የተባለ ፅንፈኛ ታጣቂ ቡድን አባል መሆኗ የተነገረላት ይህቺ አጥፍቶ ጠፊ በሰሜናዊ የሀገሪቱ ግዛት በምትገኘው ኩንዱሃ በተባለችው ከተማም በአንድ የአሳ ገበያ ላይ የነበሩ ጽንፈኛ ቡድኑ ናቸው የተባሉ የሚሊሻ ጸረ ጽንፈኛ ቡድኑ ናቸው የተባሉ የሚሊሻ አባላት ላይ ጥቃት መፈጸሟን የአካባቢ ፖሊስ አዛዥ ለአዚያንስ ፍራንስ ፕረስ ገልጸዋል። በቦኮ ሐራምና በሀገሪቱ መንግስት መካከል አስራ ስድስት ዓመታትን ባስቆጠረው ጦርነት ከአርባ ሺህ በላይ ሲቪሎች መገደላቸውንና ወደ ሁለት ሚሊዮን የሚሆነ ደግሞ መፈናቀላቸውን የተባበሩት መንግስታት ድርጅት ያወጣው መረጃ ያመለክታል። የእስራኤል አየር ኃይል ቁም በተባለ የኢራን ከተማ ባካሄደው ድብደባ የእስላማዊ አብዮታዊ ዘብ አንደኛ ክንፍ የሆኑ የታጣቂዎች ቡድን ሁለት አዛዦችን መግደሉ የሀገሪቱ መከላከያ ሚኒስቴር አስታወቀም። ወታደራዊ አዛዦቹ ባለፈው ጥቅምት ወር 2023 ሂዝቦላ በእስራኤላውያን ላይ ላደረሰው የሽብር ጥቃት ሲያስተባብሩ ነበር ብሏል። የእስራኤል የመከላከያ ሚኒስቴር ዛሬ ባሰራጨው መግለጫ ሲኢድ አዚዲ የተባለ ወታደራዊ አዛዥ የተገደለው በመኖሪያ ህንፃ ሲሆን ቢንሃም ሲሳሪያሪ የተባለው አዛዥ ደግሞ በመኪና በሚጓዝበት ጊዜ ነው ብለዋል። ሲኢድ ኢዘዲ ሐማስ በእስራኤላውያን ለፈጸመው ጥቃት በገንዘብና በትጥቅ ድጋፍ ሰጥቷል ያለው መግለጫው፣ የአዛዡ መገደል የስለላ መስሪያ ቤቱና የአየር ኃይሉ ታላቅ ስኬት ነው ሲል ገልጿል። ከምንም በላይ ደግሞ እስራኤልን ከምድረ ገጽ ማጥፋት የሚለውን የኢራን እሳቤ ጠንሳሽ እንደነበረም ሚኒስቴር መስሪያ ቤት አክሏል። የኢራን መገናኛ ብዙሃን በበኩላቸው እስራኤል በከተማዋ ባካሄደችው የአየር ጥቃት አንድ ሰው መገደሉና ሁለት መቁሰላቸውን ዘግቧል። ሲድ አዚዲ የሚመራው ወታደራዊ ጓድ የኢራን አቤታዊ ዘብን በመወከል የሊባኖሱ ሂዝቦላህና ና የየመን ሁቲ አማጽያንን የተለያዩ ወታደራዊ ዘመቻዎችን እንዲያካሄዱ ድጋፍ እንደሚሰጥ ተዘግቧል። የዜናዎቹ ምንጭ ሮይተርስ እና የጀርመን ዜና አገልግሎት ናቸው። እስራኤል ኢስፋሃን የሚገኘውን የኢራን የኒውክሌር ማብለያ ተቋም ላይ ጥቃት መፈጸሟን የኢራን መገናኛ ብዙሃን ዘገቡም። እስራኤል በተቋሙ ጥቃት ብትፈጽምም ምንም አይነት ሰዎችን ሊጎዳ የሚችል ኬሚካል አለመፍሰሱን አክሏል። በስም ያልተጠቀሱ የኢራን የጸጥታ ባለስልጣናት እንዳሉት እስራኤል በዛሬው ዕለት በኒውክሌር ማብለያ ጣቢያው ጨምሮ በተለያዩ አካባቢዎች በርካታ ጥቃቶችን ፈጽማለች። ይሁንና እስራኤል በተቋሙ ላይ ጥቃት ብትፈጽምም ምንም አይነት ሰዎችን ሊጎዳ የሚችል ኬሚካል አለመፍሰሱን አክሏል ሲል አዣንስ ፍራንስ ፕረስ ዘግቧል። የእስራኤል ጦር በበኩሉ በኒውክሌር ማብለያው ጥቃት መፈጸሙን አስታውቋል። እስራኤል በመጀመሪያው የድብደባ ቀን በኒውክሌር ማብለያው ጥቃት ፈጽማ የነበረች መሆኑን ያስታወቀው የእስራኤል መከላከያ ሚኒስቴር ሌሊቱ የተካሄደው ጥቃት ደግሞ በተቋሙ ተጨማሪ ውድመት ለማድረስ የታለመ ነው ማለቱን የጀርመን ዜና አገልግሎት ዘግቧል። የእስራኤል አየር ኃይል በደቡብ ምዕራብ ኢራን በሚገኙ ወታደራዊ ተቋማት ያላቸውን ኢላማዎች ላይም ድብደባ ማካሄዱን አክሏል። በሌላ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ዜጎቹ ወደ ኢራን እንዳይጓዙ አስጠንቅቋል። ይህ ዶች በለ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ኢራን የኒክሌር የጦር መሳሪያ ስለማምረቷ ምንም አይነት ተጨባጭ ማስረጃ እንደሌለ ለእስራኤል ደጋግመን ነግረናታል አሉ። ፕሬዝደንቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅትም ምንም ማስረጃ እንደሌለው አክሏል። ሮይተርስ ስካይ ኒውስ አረቢያን ጠቅሶ በአሰራጨው ዜና የሩሲያው ፕሬዝደንት ቭላድሚር ፑቲን ሩሲያም ሆነ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ኢራን የኒውክሌር የጦር መሳሪያ ስለማምረቷ ተጨባጭ ማስረጃ የለንም ብለዋል። ይህም ለእስራኤል መሪዎች በተደጋጋሚ ገልጸንላቸዋል ሲሉም አክለዋል። ኢራን የኒውክሌር ኃይልን ለሰላማዊ አገልግሎት ለመዋል የምታደርገውን ጥረት ላይ እገዛ አድርገናል ያሉት ፕሬዚዳንት ፑቲን ኢራን ይህ የማድረግ መብት እንዳላትም ገልጸዋል። ሴንት ፒተርስቡርግ ላይ በተካሄደ የኢኮኖሚ አውደ ጥናት ላይ ፕሬዚዳንት ፑቲን ደም አፋሳሽ የእስራኤልና ኢራን ግጭት በሰላም ለመፍታት ለሁለቱም ሀገሮች ሀሳብ እንዳቀረቡ መግለጻቸው ዜና ዋክለዋል። የቱርክ ፕሬዚዳንት ረሲፕ ጠይብ ኤርዶጋን እስራኤልና ኢራን የገቡበት ግጭት ለመፍታት ጥረት በሚደረግበት በአሁኑ ወቅት እስራኤል በኢራን ላይ ጥቃት መፈጸሟ ጉዳዩን በዲፕሎማሲያዊ መንገድ ለመፍታት ፍላጎት እንደሌላት ያሳያል አሉ ኤርዶጋን። ይህን ያሉት የእስላማዊ ትብብር ድርጅት የተባለው ተቋም በኢስታንቡል ባዘጋጀውና እስከ ነገ በሚቀጥለው የምክክር መድረክ ነው። በስብሰባው የኢራን የውጭ ጉዳይ ሚኒስትርን ጨምሮ በመቶዎች የሚቆጠሩ የመንግስታት ተወካዮች እየተሳተፉ ነው ተብሏል። ከእነዚሁ መካከል 43 የተለያዩ ሀገራት ሚኒስትሮችና ከፍተኛ ባለስልጣናት የተባበሩት መንግስታት ድርጅትና የአረብ ሊግ ተወካዮች ታድመዋል ነው የተባለው። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በስብሰባው ለጋዜጠኞች በሰጡት መግለጫ በሁለቱም ሀገራት ግጭት የዩናይትድ ስቴትስ ጣልቃ ገብነት ለሁሉም ወገኖች እጅግ አደገኛ ነው ብለዋል። የውጭ ጉዳይ ሚኒስትሩ አክለው ከግጭቱ የመጀመሪያ ቀን አንስቶ የአሜሪካ ጣልቃ ገብነት ተመልክተናል ብለዋል። በውይይቱ የተገኙት የቱርክ ፕሬዝዳንት ረሲብ ጠይብ ኤርዶጋን እስራኤልና ኢራን የገቡት ግጭት ለመፍታት ጥረት በሚደረግበት በአሁኑ ወቅት እስራኤል በኢራን ላይ ጥቃት መፈጸም መቀጠሏ በዲፕሎማሲያዊ መንገድ ለመፍታት ፍላጎት እንደሌላት ያሳያል ብለዋል። ርጋን አክለውም እስላማዊ ሀገራት ዓለም አቀፍ ሕግና የተባበሩት መንግስታት ድርጅት ውሳኔን መሰረት ያደረገ ቅጣት በእስራኤል ላይ እንዲጣል ጥረታቸውን ከፍ እንዲያደርጉ ጥሪ አድርጓል። የዜናዎቹ ምንጮች ሮይተርስ እና የጀርመን ዜና አገልግሎት ናቸው። ሩሲያ በማዕከላዊ ዩክሬን ግዛት ፈጸመችው በተባለ ጥቃት የኃይል መሰረተ ልማቶችን ማውደሟን የአካባቢ ባለስልጣናት አስታወቁም። በጥቃቱ አንድ በአካባቢው የነበረ ሰው ቆስሏል ነው የተባለው። የአካባቢው አስተዳዳሪ ቮልደሚር ሁክ በቴሌግራም ገጻቸው የጻፉትን ጠቅሶ የጀርመን ዜና አገልግሎት እንደዘገበው ከኪየቭ በስተደቡብ ምስራቅ በምትገኘው የኢንዱስትሪ ከተማ በሆነችው ክሬን መንቹክ ከባድ ፍንዳታዎች ተደምጠዋል። ጥቃቱ ያተኮረው በኃይል መሰረተ ልማቶች ላይ መሆኑን የገለጹት ባለስልጣኑ ዝርዝር መረጃ ከመስጠት ተቆጥቧል። በሌላ ዜና የሩሲያ ጦር በዶኔስክ ግዛት በዛፓራዚያ የምትገኝ አንዲት መንደር እንደተቆጣጠረ የሀገሪቱ መከላከያ ሚኒስቴር ገልጿል። ይህ ዶች በለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። በናይጄሪያ አንዲት ሴት አጥፍቶ ጠፊ በፈጸመችው የቦምብ ጥቃት ሀያ የጸረ እስላማዊ ጅሃድ ታጣቂዎች መገደላቸውን ተሰማም። በጥቃቱ 18 መቁሰላቸውንና የሞቱ ሰዎች ቁጥር ከፍ ሊል እንደሚችል የሀገሪቱ ፖሊስ አስታውቋል። እስራኤል ኢስፋሃን የሚገኘው የኢራን የኒውክሌር ማብለያ ተቋም ላይ ጥቃት መፈጸሟን የኢራን መገናኛ ብዙሃን ዘገቡም። እስራኤል በተቋሙ ላይ ጥቃት ብትፈጽምም ምንም አይነት ሰዎችን ሊጎዳ የሚችል ኬሚካል አለመፍሰሱን አክሏል። ይህ በእንዲህ እንዳለ የእስራኤል አየር ኃይል ቁም በተባለች የኢራን ከተማ ባካሄደው ድብደባ የእስላማዊ አቤታዊ ዘብ አንደኛው ክንፍ የሆነው የታጣቂዎች ቡድን ሁለት አዛዦች መግደሉን የሀገሪቱ መከላከያ ሚኒስቴር አስታውቋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ኢራን የኒክሌር ጦር መሳሪያ ስለማምረቷ ምንም አይነት ተጨባጭ ማስረጃ እንደሌለ ለእስራኤል ደጋግመን ነግረናታል አሉ። ፕሬዝደንቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅትም ምንም ማስረጃ እንደሌለው አክሏል። ሩሲያ በማዕከላዊ የዩክሬን ግዛት ፈጸመችው በተባለ ጥቃት የኃይል መሰረተ ልማቶችን ማውደሟን የአካባቢ ባለስልጣናት አስታወቁም። በጥቃቱ አንድ በአካባቢ የነበረ ሰው ቆስሏል።